ሶስት ቀን በፊት ኦልሞስት ከሁለት ቀን በፊት ሰኞ ሁለት የወጣ መረጃ ነው እና አንድ ኮሎሳል ባዮ ሳይንስ የሚባል የአሜሪካኖች የሳይንቲስት እና ምርምሩ የጥናት ተቋም ያወጣው አንድ በጣም አስገራሚ መረጃ ነው ከ13000 ዓመት በፊት ምድር ላይ በህይወት የነበረ ከ13000 ዓመት በፊት ምድር ላይ በህይወት የነበረ አሁን ላይ ግን ለ13000 ዓመታት ምድር ላይ ጠፍቶ የነበረን አንድ ዳይር ወልፍ የሚባልን የወልፍ ዝርያ በድጋሚ ወደ ህይወት ማምጣት እንደቻሉ ነው ሳይንቲስቶች የተናገሩት። ይህንን የዘረመል ቅመማ በማድረግ ወደዚህ ህይወት ያመጡት ወደ ህይወትነት ያመጡት ሳይንቲስቶች የአሜሪካ ሳይንቲስቶች እንደሆኑ ነው መረጃው የሚያሳየው። በጣም የሚያስገርም መረጃ ነው። ስለሱ አንዳንድ መረጃዎች እንድሰጣችሁና በዚህ ላይ ጥቂት ሀሳቦችን የተሰሙት መረጃዎች ምን እንደሚመስሉ እንድናወራ ነው። ሶ ይሄ ስኬታማና ውጤታማ የሆነን የዘረመል ቅመማ ዲኤንኤ ኤዲቲንግ ኦር ጂን ኢንጂነሪንግ የሰሩት የአሜሪካ ሳይንቲስቶች እንደተናገሩ ከሆነ የዘረመል ቅመማውን የሰሩት ከ13 ሺህ ዓመታት በፊት ምድር ላይ የነበረን የዘረመል ዲኤንኤ ከዚህ አሁን ላይ ቪዲዮ ላይ ከምታዩት ግሬ ዎልፍ ከሚባለው ከግራጫ ወልፍ ጋር በማቀላቀል ነው ወደ ህይወት እንዲመጣ ያደረጉት። ይህንን ያደረጉበትን መንገድ በጣም የተለየና የሚያስገርም ነው። ይህንን ያደረጉት ከ13 ሺህ ዓመታት በፊት የነበረን ዘረመል ከ72 ሺህ ዓመታት በፊት የነበረ እስከል ወይም የአጥንት ወይም ቅሪታ አካል ሙዚየም ውስጥ ተቀምጦ የነበረ ወይም ደግሞ በስነስርዓት ዘረመሉ ተቀምጦ የነበረበት እስከል አጥንቱ ላይ እና የተለያዩ አካላቶቹ ላይ ካገኙት ዘረመል ላይ ቀምመው ያንን ዘረመል እዚህ ግራጫ ውልፍ ካለው ዲኤንኤ ዘረመል ጋር በመቀመምና በማቀናበር ኤዲት በማድረግ በጣም የሚያስገርም ነገር ነው፣ አይደለ? ኤዲት ማድረግ ቪዲዮ ብቻ ይመስለን ነበር። አሁን ቪዲዮ ብቻ አይደለም ኤዲት የሚደረገው ዘረመልም ነው እና በሚያስገርም መልኩ ይህንን ዲኤንኤ ቀላቅለው ነው አዲስ የዲኤንኤ ውጤትን ወይም ደግሞ ጠፍቶ የነበረን ዝርያ ወደ ህይወት የመለሱት ማለት ነው። እና ይሄ በጣም የሚያስገርምና የሚያስደስት መረጃ ነው። 99.9 ፐርሰንት እነዚህ ዳየር ወልፍ የምንላቸው ነጭ ወልፎች ከግሬ ወልፍ ጋር ይመሳሰላሉ፣ ተመሳሳይነት አላቸው። ግን በሚያስገርም መልኩ እነዚህን ለየት የሚያደርጋቸው በጣም ማስክልን ናቸው፣ በጣም ኃይለኞች ናቸው፣ በጣም ዋይልድ ናቸው። ማደን ላይ ጎበዝ ናቸው። እነዚህን ዳይር ወልፍ የሚባሉትን ወልፎች አይ ቲንክ የምታውቋቸው ይሆናል ብዬ አስባለሁ። በተለይ ጌም ኦፍ ትሮንስ የሚለውን ፊልም አይታችሁ ከሆነ እዛ ጌም ኦፍ ትሮንስ ላይ ያለው ፊልም ላይ ያሉ ዳይር ወልፎች ናቸው እነዚህ ነጭ ወልፎች ማለት ነው እና በፊልም እንደዚህ በጌም በፋንታሲ የሆኑ ፊክሽኖች ላይ ካልሆነ በስተቀር በህይወት እንዳሉ አናቅም ነበረ። ማለትም አብዛኞቻችን ማለቴ ነው። ግን ሳይንቲስቶች ይህንን ጥናት ካደረጉ በኋላ ከ13 ሺህ ዓመታት በፊት ከ12500 ኦልሞስት በፊት የነበረን ዘረመሉን አግኝተው ያንን ዘረመል እዚህ ግሬ ወልፍ በህይወት የሚገኘው አሁን ላይ አብሮን ያለ ከግሬ ወልፍ ጋር በመቀመም ነው ዘረመሉን ወደ ህይወት እንዲመጣ ያደረጉት። እና በጣም በሚያስገርም መልኩ ይህንን ያደረጉት ዲኤንኤውን ከቀመሙና ከጨረሱ በኋላ ፈርትላይዝድ የሆነውን ኤጉን ይሄ እንቁላሉን ለዚህ ውጤታማነት ያበቃውን እንቁላል ውሻ ውስጥ አስገብተው ውሻ ነው እንድትወልዱ ያደረጉት። ሴት ውሻ ማዘር ዶግን ያሉት እናት ውሻ ሆድ ውስጥ አስገብተው ነው በተፈጥሯዊ መንገድ እንዲወለድ ያደረጉት ማለት ነው። ይሄንን እና ሳይንቲስቶች እንደሚናገሩ ከሆነ አሁን ላይ እነዚህ ዳይሮልፎች በሙሉ ጤነኝነት እንደሚገኙና በሙሉ ጤነኝነት ሰፋ ያለ ቦታ ላይ አሜሪካ ላይ በጣም ደህንነቱ የተጠበቀ ቦታ ላይ ተቀምጠው እንደሚገኙ ሴኩርድ የሆነ አሁን ላይ በግልጽ የማይታወቅ ቦታ ላይ ተቀምጠው እንደሚገኙ እና በፍጥነት እያደጉ እንደሆነ ነው የተናገሩት። እናም እነዚህ ዳይር ወልፎች ወይም ነጭ ወልፍ በመባል የሚታወቁት ወልፎች ሶስት ናቸው። እስካሁን እነዚህ የተወለዱት እንግዲህ ከውሻ ሆድ ውስጥ ነው እንዲወለድ ያደረጉት ብያቸዋለሁ። ይሄ በጣም የሚያስገርም ነገር ነው በራሱ። ከዲ ኤን ኤ ቅመማ ውጭ በተለየ መልኩ ሌላ እንስሳ ውስጥ አንድን እንስሳ ሆድ ውስጥ አስገብቶ በዚህ መልኩ እንዲወለድ ማድረግ በጣም የሚያስገርም የሚያስደስትና የሚያስደንቅ ስኬታማ ነገርም እንደሆነ ነው። እነዚህ ሶስት ዳይሮልፎች ስማቸው ራሙሉስ፣ ሬማስ እና ኬሊሲ በመባል ነው የሚታወቁት። ሁለቱ ወንዶች ሁለቱ የመጀመሪያዎቹ ወንዶች ሲሆን ኬሊሲ ደግሞ የምትባለው ሴቷ። እነዚህ ሁለቱ ወንዶቹ ናቸው፣ ጥምር ናቸው እንግዲህ መንታ ነገር ናቸው። አንደኛዋ ደግሞ ሴቷ አሁን ላይ ጃንዋሪ ላይ ነው የተወለደችው። ሁለቱ ወንዶች የስድስት ዓመት የስድስት ወር ይቅርታ እድሜ ያላቸው ሲሆን በስድስት ወር ውስጥ እንግዲህ እንደዚህ በፍጥነት እያደጉ እንደሆነ ነው የሚያሳየው። ሴቷ ደግሞ ጃንዋሪ ላይ ነው የተወለደችው እና ኬሊሲ በሚል ጌም ኦፍ ትሮንስ ፊልም ላይ የምናቃትን ካራክተር በእሷ ስም ነው የተሰየመችው ያው በጌም ኦፍ ትሮንስ ነው በደንብ እነዚህን እንትኖች የምናውቃቸው። እና በጣም የሚያስገርመው ነገር ሳይንቲስቶች ሲናገሩ ምን አሉ? አሁን ላይ ለማዳ ናቸው አሉ። መጀመሪያ ላይ ለማዳዎች ነበሩ፣ ስናሳድጋቸው፣ እኛ ስላሳደግ ናቸው ለማዳዎች ነበሩ፣ ልጅ እያሉ። ግን አሁን ላይ እያደጉ ሲመጡ ራሳቸውን እየሆኑ እየመጡ ነው ነው ያሉት። ማለትም ይሄ ተናዳፊ ማንነታቸው ወደ ራሳቸው እየመጣባቸው እና በጣም ማስክሊኒታቸው ወደ ራሳቸው እየመጣ እንደሆን የተናገሩትና፣ ይሄ በራሱ ትንሽ ያስገርማል አይደለ? 13 ሺህ ዓመት በፊት የነበረ ማንነታቸው አሁን ላይ ተመልሶ ሲመጣ አክቹዋሊ ከግሬ ወልፍ ጋር ዲኤንኤያቸው ስለተቀላቀለ ይሄ ብዙም ባያስገርምም ግን ከግሬ ወልፍ በተለየ ከግራጫ ወልፍ በተለየ መልኩ እነዚህ ጠንካሮች ናቸው፣ በቁመትም በግዝፈትም በፍጥነት በማደግም በተናዳፊነታቸውም ከግሬ ወልፍ ለየት ይላሉ እና ያ ማንነታቸው ነው ወደ ራሳቸው ተመልሶ የመጣውና ዋናው መረጃ ይሄ ሆኖ ሳለ ተጨማሪ ደግሞ በቀጠል ያስቡ የሰሩት ስራ ስለ እሱም አውራቸዋለሁ በሚያስገርም መልኩ ስለ እሱም አውራቸዋለሁ። ግን ከዛ በፊት አንድ ቲክቶክ ላይ እና የተለያዩ ሶሻል ሚዲያዎች ላይ ሲነሱ የነበሩ ክርክሮች ያዩዋቸውን ክርክሮች ለማንሳት ያክል አንዳንዶች ምን ይላሉ? እነዚህ አሁን ላይ የመጡት ዳይሮ ወልፎች የምናያቸው ዳይሮ ወልፎች ኤግዛክትሊ ወደ ህይወት መልሰናቸዋል ማለት አንችልም የሚልን ሀሳብ ያነሳሉ። ለዚህ ደግሞ መከራከሪያ የሚያነሱት ምንድን ነው? እንበልና አሁን እኛ ብንጠፋ እኛ የሰው ልጆች ዘራችን ቢጠፋና ሌት ሌትሳይ ወደፊት ኤሊየኖች ወይም ሌሎች ፍጥረቶች አድቫንስ ሊሆኑ ፍጥረቶች የእኛን ዘረመል ወይም የእኛን ዲኤንኤ ከአጥንታችን ላይ ከምን ላይ አግኝተው ቢመልሱንና ወደ ህይወት ቢያመጡን ላይክ እራሳችንን ኤግዛክት እኛን የሚመስል የሰውን ልጅ አይደለም ማምጣት የሚችሉት ግን የሰውን ልጅ የሚመስል ሌላ የሰውን ልጅ ነው መፍጠር የሚችሉት የሚል ክርክርን ያነሳሉ። ግን ይህንን ያልተረዱት ለምንድን ነው ይህንን ክርክር ላይክ ጥሩ ክርክር ነው፣ በጣም መከታተላቸው ጎበዝ ልጆች ያነሱ ክርክር ነው። ግን ምንድን ነው ያልተረዱት? እዚህ ጋር እነዚህን ዳይሮልፎችን ያመጧቸው አሁን ላይ ከምታዩት ከግሬ ወልፍ ወይም ከግራጫ ወልፍ ላይ ነው እንጂ እራሳቸው ሙሉ ለሙሉ ዲኤንኤውን ቀመሙ አይደለም። ማለትም ሌላ ከሌላ አካል ጋር አቀላቅሎት አይደለም። አሁን ለምሳሌ ይህንን የዳይሮልፍን ዲኤንኤ ከነብር ጋር አቀላቅሎ ነው ቢሆን ሌላ የተለየን አዲስ ዲኤንኤ አዲስ ተፈጥሮን ይሰጠናል። ነገር ግን ተመሳሳይነቱ 99.9 ይቅርታ 99.5 ፐርሰንት ተመሳሳይነት ካለው ከግሬ ወልፍ ጋር ነው ያቀላቀሉት። ማለትም 0.5 ፐርሰንት ልዩነት ያለውን ያችን 0.5 ፐርሰንት ዲኤንኤውን ነው የቀመሙትና የዳይር ወልፍን ዲኤንኤ እዛ ውስጥ ያስገቡት ማለት ነው። የቀመሙትም የራሳቸውን ቅመማ አይደለም የፈጸሙት። ከ72 ሺ ዓመታት በፊትና ከ13 ሺ ዓመታት በፊት የነበረ ዲኤንኤ ሪዘርቭ ተደርጎ ሙዚየም ውስጥ ተቀምጠው ምን ተብለው የነበሩትን ዲኤንኤያቸውን ነው ወስደው እዛ ግሬወልፍ ዴን ውስጥ ያስገቡት። ከዛ በኋላ ግሬወልፍ ዴን ውስጥ ካስገቡ በኋላ እንግዲህ መልሰው ውሻ ውስጥ ነው የከተቱት። ይህ በጣም ነው የሚያስገርመው፣ ላይ ከቅመመው በላይ ራሱ የሚያስገርም ይመስላል አደለ? ውሻ ወልፍን እንዲወልድ ወይም ደግሞ ምድር ላይ ከ13ሺ ዓመታት በፊት ጠፍቶ የነበረን ውሻ ከ13ሺ ዓመታት በፊት ጠፍቶ የነበረን ወልፍ ወደ ምድር ለመመለስ

ይሄ ነው ክርክሩ እና በሰው ልጆች የዝግመተ ለውጥ ታሪክ ውስጥ ትልቅ እድል ነው ብዬ አስባለሁ። በራሴ ማለት ነው። ይሄ ስኬት ሌሎች ሊያመጧቸው ያሰባቸውን ነገሮችም አውራቸዋለሁ። ግን አይ ቲንክ በጣም ሊበረታታ የሚገባ ብዙዎች አንዳንድ ሰዎች ስጋታቸውን ሲገልጹ ምን ሲሉ አያለው። ግን እኔ የትኛውም ስጋት አይታየኝም። ትልቅ ስኬት ነው። የሰው ልጆች በአደን በተለያዩ አላስፈላጊ ነገሮች ምክንያት ተፈጥሮ ያጠፋቻቸውን እንደዚህ አይነት የተፈጥሮ ዝርያዎችን ወደ ህይወት መመለስ መቻል በጣም ነው የሚያስገርመው። በጣም ነው የሚያስደስተውም። መማር መፈላሰብ፣ እንደዚህ የሳይንስ የምርምር ቴክኖሎጂያችን ምን ያህል አድቫንስድ እንደሆነ እና ምን አይነት ስኬታማ የሰው ልጅ የዝግመተ ለውጥ ስኬት ደረጃ ላይ እንደደረሰንም ነው የሚያሳየው። አይ ቲንክ ይመስለኛል በሰው ልጆች የዝግመተ ለውጥ ታሪክ ታሪካችንን መለስ ብለን ስናየው እንደዚህ ዘመን ኤክሳይትድ የሚያደርግ ዘመን የነበረን አይመስለኝም፣ ለመኖር ማለት ነው። ቢኮዝ በየቀኑ አዳዲስ አድቫንስ ሊሆኑ ደስ የሚሉ ነገሮችን እንሰማለን። እንደዚህ የተማሩ ሰዎች በዚህ መልኩ ለመኖር የሚያጓጉ ነገሮችን ለማየት የሚያጓጉ ነገሮችን ሲሰሩ እናያለን። እና የትናንት ታሪካችንን መለስ ብለን ስናየው ላይክ መዋረር ምን ማለት ወርልድ ዋር ዓለም አቀፍ ጦርነቶች ማካሄድ ምናምን ነበረ እንትናችን አጀንዳችን ዓለም አቀፍ አጀንዳችን። አሁን ላይ ግን ዓለም አቀፍ አጀንዳችን እንዲ ሳይንስና ቴክኖሎጂ ሆኖ ጭራሽ የትላንትና አለማውቃችን የዛሬ ማውቃችን የትላንትና ስህተታችንን ራሱ እንደ አዲስ መልሶ ሴቭ ሲያደርገው ስናይ በጣም የሚያስደስት ስኬት ነው እና እንደ ስጋትም የሚያሰጋኝ ነገር ምንድን ነው እንደዚህ አድቫንስድ የሆነ ደረጃ ላይ የደረሰው የሰው ልጆች ዝግመተ ባላ አስፈላጊ ዓለም አቀፍ ጦርነቶች ምኖች ምኖች ወደኋላ እንዳንመለስ ነው የምሰጋው እንጂ ከዛ ውጭ በጣም የሚያስደስት ነገር ነው እና ከዚህ በተጨማሪ እንግዲህ እነዚህ ሳይንቲስቶች የተለያዩ ሌሎች የጠፉ በዝርያቸው ኤክስቲንክት የሆነ የጠፉ በነገራችን ላይ በጣም በሺዎች የሚቆጠሩ ቁጥር ስፍር የሌላቸው የእንስሳት ዘር ጠፍቷል፣ ከምድር ላይ አሁን ላይ ምድር ላይ የለም። በጣም ቁጥር ስፍር የሌላቸው ምድር ላይ አሁን ኤግዚስት አድርጎ ላይክ ሰርቫይቭ አድርጎ ያለው ዴንጀረስ የሆኑ አድማሪዎች ብቻ ናቸው እና ራሳቸው ማዳን እና ሰርቫይቭ ማድረግ የቻሉ ብቻ ናቸው እንጂ ሌሎቹ አብዛኞቹ ጠፍተው ነው የቀሩት። ራሳቸውን መከላከል የማይችሉ መታደን የማይችሉ ሊታድኗቸው የማይችሏቸው እንስሳዎች፣ አቅም የሌላቸው እንስሳዎች እየጠፉ ነው። ላይክ ሰርቫይቭ ማድረግ የቻሉት ብቻ ነው የቀሩት እና ከእነሱ ውስጥ እንግዲህ ታስማኒያን ታይገርም ውሊ ማማት የሚባል ይሄ የዝሆን ዝርያ አለ እና እነዚህ ስሰማ በፊት ይህንን መረጃ በደንብ ሙሉ የተጠናከረው መረጃ ሳላይ በፊት ይህንን ስሰማ እንደዚህ የጠፉ እንስሳት ዝርያቸው የጠፋ እንስሳቶችን መመለስ ስለሚባለው ነገር ሰማ አእምሮዬ ላይ የመጣችው ወዲያውኑ ምስሉ ላይ ያሳያችኋለሁ፣ ዶዶ የምትባል የወፍ ዝርያ ነች ማለት ነው። እቺ ዶዶ የምትባለው የወፍ ዝርያ ስለ ሰምቼ ነበር። ኤክስቲንክት ስለሆኑ ስለጠፉ እንስሳቶች ሙሉ ሌላ ቪዲዮ ሰራላችኋሉ። ግን በተለየ መልኩ እቺ ዶዶ የምትባለው የወፍ ዝርያ በጣም ታሳዝነኝ ነበረ ማለት ነው። ቢኮዝ የወፍ ዝርያ ነች። እንዲ ፒጅን የሚባሉ ቶፎች አሉ፣ እንዲ ዛፍ ላይ ምናም መናያቸው በተለምዶ የእሱ አይነት ዝርያ ነች። ግን በተለየ መልኩ ትልቅ ነች። እኛን የእኛ ወገብ ጋር የሚደርስ ግስፈት ያላት ወፍ ነች እና አብዛኛውን የምትገኘው እንትን ላይ ነው ኢሮፕ ውስጥ ነው የምትገኘው የነበረው እና ስፔሲፊክ የሆነ ቦታ ላይ ነበረ የምትገኘው። ኢሮፕ ውስጥ ግን እንድትጠፋ ምክንያት የሆናት ጣፋጭነቷ ነበረ። ስጋዋ በጣም ነበር የሚጣፍጠው። ግዙፍ ነች፣ በጣም የፋፋ ሰውነት ነበራት። ስጋዋ በጣም የፋፋ ነበር እና በዛ ጊዜ ኢሮፕ ውስጥ የነበሩ የደች ኮሎናይዘሮች ነው በልተው ያጠፏት ማለት ነው። በጦርነት ወቅት በምን ወቅት ጫካ ውስጥ እያደኑ በልተው ነበር ያጠፏት። ለሱ ምክንያቱ ደግሞ ራሷን ማዳን መከላከል አትችልም ነበረ። በጣም በሚያሳዝም መልኩ መብረራችንም ነበረ። የወፍ ዝርያ ሆኗም ግን ሶሪ የወፍ ዝርያ ሆናም ግን መብረራችንም ነበረ። ግን ትልቅነቷ እና ስጋዋ መጣፈጡ ለማጥፋት ዳርጓን ነበርና እነዚህን ወልፎችን ወደ ህይወት ወደ የመመለሱን ዜና አሰማም፣ መጀመሪያ ላይ አእምሮ የመጣችሁና ምናለችን ዶዶን በመለሷት ብዬ እያሰብኩ ነበርና በሚያስገርም መልኩ ዜናውን የተጠናከረ መረጃውን አግኝቼ ሳነበው አርቲክሉ ላይ ያገኘሁት በቀላሉ ልትመለስ የምትችለው እና በቀጣይ የሚሰሩ ከሚሰሩበት ፕሮጀክት ውስጥ አንዷ እሷ እንደሆነች ነው የሰማሁት። እና ዚስ ኢዝ ቬሪ ኤክሳይቲንግ በጣም ደስ የሚል ዜና ነው። ቢኮዝ ትናንትና ከሰራናቸው ትላልቅ ስህተቶች እና ካጠፋናቸው እንስሳቶች ውስጥ አንዷ የምታሳዝነው እንስሳ እቺ ዶዶ ነች እና ሌላኛው ደግሞ ይሄ ታስማኒያን ታይገር ነው። ታስማኒያን ታይገር የሚባል ደግሞ አንድ አውስትራሊያ ውስጥ የሚገኝ የአውስትራሊያ የነብር ዝርያ ነው። ይሄ እንስሳ ለመጥፋት ተዳርጓል። ሌላኛው ደግሞ ከጠፉ የዝርያ አይነቶች ውስጥ፣ የእንስሳ አይነቶች ውስጥ ይሄ በምስሉ ላይ የምትዩት ወሊ ማሞት የሚባለው በአይሴጅ ዘመን የነበረ ይሄ ሁለት ምንድን ነው የሚባለው ቀንድ ያለው የዝሆን ዝርያ ነው እና እሱን የመመለስ ስራ እየተሰራ እንደሆነ እና እሱን የመመለስ ስራው ላይ በጣም ስኬታማ የሆነ ውጤት እንዳለ ነው መረጃዎች የሚያሳዩት ማለት ነው። ቢኮዝ እሱን ለመመለስ የሚያስፈልጉት የአይጥ ዝርያዎች ይህንን የዝሆን ዘር ለመመለስ የሚያስፈልጉ ምስሉ ላይ የምታያቸውም የአይጥ ዝርያዎች በዲኤንኤ ቅመማ ስኬታማ ውጤትን አምጥተው ነው የመለሷቸው ማለት ነው። በሚያስገርም መልኩ እና የሚያስፈልጉት አይነት ያኛውን የዝሆን ዝርያ ለመመለስ የሚያስፈልጉትን የአይጥ ዝርያዎች እንዳመጡት ነው የሚናገሩት ማለት ነው ሳይንቲስቶቹ። በዋናነትም የተቋቋመው ይሄ ካምፓኒ ኮሎሳል ባዮሳይንስ የሚባለው ካምፓኒ የተቋቋመው ይሄ የዘረመል ቅመማ ካምፓኒ በዋናነት ይሄንን የዝሆን ዝርያ ለመመለስ ነው የተቋቋመ የነበረው፣ ግን በቀላሉና ፈጣን መንገድ ለማሳካት የተቻለው የመጀመሪያው ዳይር ወልፎችን መመለስ ነበረ። እነዛን የወልፍ ዝርያዎች ለመመለስ ነበረ። ያኛውን ስኬታማና ጤነኛ የሆነ ውጤትን እንዳመጣ ሲያዩ በጣም ደስተኛ እንደሆኑና ሌሎች የጠፉ የእንስሳት ዝርያዎችንም ለመመለስ በከፍተኛ ሁኔታ እንደሚሰሩ ተናግረዋል። እነሱንም ለማድረግ የሚያስፈልጓቸውን የአይጥ ዝርያዎች ስኬታማ በሆነ መንገድ እየፈጠሯቸው እንደሆነ ነው የተናገሩት። ከነሱም ውስጥ እንግዲህ ያ የዝሆን ዝርያይ ነው። በአይሴጅ ውስጥ በአይሴጅ ዘመን ወቅት የሰው ልጆች እያደኑ ምን እያሉ ካጠፏቸው የእንስሳት ዘሮች ውስጥ አንዱ ነው ይሄኛው ውሊ ማማት የሚባለው እና ሌላኛው እንግዲህ ዶዶነች እና ታስማኒያን ታይገር ይባላል እና ሬድ ታይገር ቀይ ታይገርም አለ። እሱንም ለመመለስ እየሰሩ እንደሆነ ነው የሚናገሩት። እና የሰው ልጆች ከሰራናቸው ስህተቶች ውስጥ እንግዲህ እንስሳትን ማጥፋት ተፈጥሯዊ የሆኑ ነገሮችን ማውደም ምናምን ናቸው። በቀን ውስጥ አሁን ላይ በጣም ዴንጀረስ ተፈጥሮዎች ነን። በነገራችን ላይ በቀን ውስጥ ወደ ሰላሳ ሚሊየን ዶሮዎችን እንበላለን። ግን የእኛን ከድሮዎች ለየት የሚያደርገው እያራባ ነው የምንበላው መሰለኝ። እና ትላንት ስንሰራቸው የነበሩትን ሳናራባ እንስሳን ሊያጠፋናቸውን የእንስሳ ዝርያ በዚህ መልኩ እየመለሷቸው ነው። እና ይሄ በጣም የሚያስደስት ዜና ነው። ቴክኖሎጂ እንዴት አድቫንስድ እንደሆነ ሳይንስ ምን ያህል አድቫንስድ እንደሆነ የሰው ልጆች ምን ያህል አድቫንስድ የሆነ ደረጃ ላይ እንደደረስን ነው የሚያሳየው። ከዚሁ ጋር ተያይዞ የዲኤንኤ ቅመማ ከተነሳ አይቀር አንድ አንስቼላችሁ ጨርስ የምፈልገው አንድ ኮንሴፕት አለ። ከአንዲት ወዳጄ ጋር አንዲት ሌላ ሀገር ምትኖር ወዳጄ ጋር ስናወራ የሆነ ጊዜ አነሳችልኝ ሀሳብ ነው እና ስለሱ ብዙ መረጃው አልነበረኝም እኔ እና አሁን ላይ ግን ስለሱ በደንብ አንዳንድ ነገሮችን ሳይ የተሰራበት እንደሆነ ራሱ ነው ያየሁት እና ምንድነው ኮንሰብቱ ይሄ የዲኤንኤ ቅመማ በተለይ ኤዥያ ውስጥ አሁን ላይ እንደሆነ ላይክ ስራ ላይ እየዋለ እንደሆነ ነው የሰማሁት ኤዥያ ውስጥ በጣም አድቫንስድ ሆኖ እንደነ ቻይና ጃፓን ያሉ ሀገሮች ላይ በጣም አድቫንስድ እንደሆነ እና ልጅ ስትወልዱ ልጆቻችሁ ምን አይነት የዘረመል እንዲኖራቸው እንደምትፈልጉ ላይክ ፎርም ሞልታችሁ የምትፈልጉት አይነት ልጅ እንዲወለድላችሁ የማድረግ አድቫንስድ የሆነ ደረጃ ላይ ደርሷል ማለት ነው። የዘረ መልቅመማ ለምሳሌ ልጃችሁ የቀለም ከለሩ ጥቁር እንዲሆን ከፈለጋችሁ፣ ነጭ እንዲሆን ከፈለጋችሁ ትመርጣላችሁ። ሳይወለድ በፊት ማለት ነው ዲኤንኤውን፣ የቀመሙላችኋል ላይክ የፀጉር ቀለሙ ምን አይነት እንዲሆን እንደምፈልጉ፣ የአይን ቀለሙ ምን አይነት እንዲሆን እንደምትፈልጉ፣ ላይክ የሰውነት ጥንካሬው የቆዳው፣ ምናም ኤቭሪቲንግ በምትፈልጉት መልኩ፣ ፆታው ምን አይነት እንዲሆን እንደምትፈልጉ ኤቭሪ ነገሩን በምትፈልጉት መልኩ ተቀምሞላችሁ ልጃችሁን እንድትወልዱ የሚያደርግ አድቫንስ የሆነ ደረጃ ላይ ደርሷል ማለት ነው። ይሄ የዲኤንኤ ኢንጂነሪንግ የዲኤንኤ ምህንድስና በጣም ደስ የሚል ነገር ነው፣ ደረጃ ላይ ደርሷል እና በጣም ነው ደስ የሚለው። ይሄ እንግዲህ የዲኤንኤ ምህንድስና መጀመሪያ ይመስለኛል የጀመሩት ይሄ ላብራቶሪ ውስጥ ነበረ። አሁን ላይ ግን ላብራቶሪ ውስጥ የተቀመመውን የዲኤንኤ ምህንድስና እንዳየ ነው እንግዲህ ተፈጥሮዊ በሆነ መንገድ እንዲወለድ የማድረግ ስራዎች እየተሰሩ ነው። በዚህ መልኩም ስኬታማ በሆኑ መልኩ እኔ የማውቃቸው ቤተሰብ ውስጥ ምን ውስጥ ያሉ ሰዎች ራሱ በሩቅም በቅርብ የማውቃቸው ሰዎች ራሱ ሳይቀሩ ይሄ የዲኤንኤ ምህንድስና ተጠቅሞ ማለትም በተፈጥሯዊ መንገድ መውለድ ያልቻሉ ሰዎች በላቦራቶሪ በተለያየ መልኩ መውለድ እንዲችሉ የማድረግ እና ላይክ ማህፀናቸው መውለድ ያልቻለን እናቶች ወላድ እንዲሆኑ የማድረግ ደረጃ ላይ ደርሷል እና ምስጋና ይገባዋል። ቴክኖሎጂ፣ ሳይንስ ምስጋና የሚገባው ደረጃ ላይ ደርሷል። ዌል እንግዲህ ዳይር ወልፍ ወደ ምድራችን ተቀላቅሏል። በሚያስደስት መልኩ ከ13ሺ ዓመታት በፊት ከምድር ላይ ጠፍቶ የነበረው ይሄ ምስሉ ላይ የምታዩት ዳይር ወልፍ በዲኤንኤ ቅመማ በዘረመል ቅመማ ውጤት ዘረመሉ ከ13ሺ ዓመታት በኋላ ከምድር ላይ ከጠፋ በኋላ ወደ ምድር ተመልሶ የእኛ የፕላኔታችን የምድራችን አካል የተፈጥሮ የዘር አካል እንዲሆን ማድረግ ተችሏል። ለዚህም ሳይንቲስቶችን ይህን ያደረጉትን ሳይንቲስቶች በሙሉ ልናመሰግናቸው ይገባል እና ይሄ ነበር ለዛሬ የነበረ መረጃ። በጣም አመሰግናለሁ። በዚህ ላይ ያላችሁን ሀሳብ፣ አስተያየት፣ ስጋት አንዳንዶቻችን ስጋት እንደሚኖራቸው እርግጠኛ ነኝ። ሊኖር ይችላል ብላችሁ የምትሳስቡትን ፖዘቲቭ ስጋቶች ምን ሊሆኑ እንደሚችሉ ዋት ኩድ ጎ ሮንግ እና ቀና ውጤቶች ውስጥ ምን ሊሆኑ ይችላሉ የሚሉትን ነገሮች ጻፉልኝ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ከወደዳችሁት አመሰግናለሁ። በቀጣይ ደግሞ ሌሎች መረጃዎችንም ይዤላችሁ እመጣለሁ። እንዳነባቸው የምትፈልጉት አይቼው እንድሰራበት የምትፈልጉት መረጃ ልታደርሱኝ የምትፈልጉ ሰዎች ዲስክሪፕሽን ላይ ያለውን ሊንክ ነግታችሁ ቴሌግራም ላይ ኦር ኢንስታግራም ላይ ልታገኙት ትችላላችሁ ሌሎችም? የዌብሳይት ሊንኮችን አብሬ አስቀምጫለሁ። ሶ ይህ ነበር ለዛሬ አብሬያቸው የነበርኩት እኔ አብዲሳ ደፋር ነበርኩ። አመሰግናለሁ። መልካም ጊዜ